እንደው አንዴ ብቻ ላግኝሽ፣ አንዴ ብቻ ከመሄድሽ በፊት አንዴ ላገኝሽ። ያለሽበት ቦታ እመጣለሁ። የት ኋላ? ከብቶችን ዋሳ ጠጣ ተመጫለሽ? ባለው የተገናኝበት ብለህ፣ የዛሬን የዛሬን ብቻ ላግኝሽ

ድምፅሽ ይቆራረጣል። እስኪ ድምጽሽን ጨምሪበት። ሞቃር ግሽ አውሪኝ፣ ሞቃር ግሽ አውሪኝማ። እንዲሁም ባገኝ ይያስረኝ። ደሞ ጥግ ለጥግ ትሄዳለች። ደሞ ይወራል እንደዛ ሞትኩ ፈነደው ብሎ ስቲያ ለዚሁም የሴት ልጅ ጉልበቷ ተተሰበረ ባልተቤቴን ላባብላትና ላባ አገኝሻለሁ። እሺ ዲግ ኦሆ እንዴ፣ አገኝቼው ነው እንደው ያው በጥስጥስ እያለብኝ ነው እያልኩ አውርቼሽ ሸለም ወይ ተነጫንጫለች። እሷም እንደው እ እርግዝናዋ ነው ብለሽ ነው እንዴ? የሆነ ነገርማ ሳይሸታት አልቀረም። በይ እኔም ስንስ እሱን ዋለሁ ለምልሽ እንገናኛለን። ደግ ይሁን ይሁን። ዲያል፣ ምን ቸግሮኝ እንዲህ አንድ አንድ እየተደወ እየተደበቅኩ ደውልሻለሁ። ድምጽሽን እንዳትነፍጊ። በይ በይሽ እንዴት ደስ አላት። በይ ምን ሆነሻል? ምን ሆንኩ? አሞሽ እንደሆን ብዬ ነው። ቢያመኝስ? አመመኝ አይደለም መንገድ ሳትፈልግ ቀርተሽ እንደው። ለምንድን ነው የማልነግርህ? ባሌም አይደለህ እንዴ? እሱም ማለኝ ስለዚህ ነው።

ምን ነው? ምንም አትተኝም እንዴ? አንተ ትልት ትሄድ ኗ የት እሄዳለሁ? ሰሞኑን የእኔን መተኛት እየጠበክ ትወጣለህ። እኔ ምን አውቃለሁ የት እንደምትሄድ ማን? ምን መጸዳጃ ቤት ነዋ? ምን አስደነገጠ አልደነገርኩም ይወረተኛል። ሰው ማርያም ባርያም በሚልበት ሰዓት እንዲህ ነገር ማቆርም፣ እንዲህ ነው ይሄ እንደው በዛችሁ

ችግር የለም። የቀማሽ የባልሽ ደህና ነው። የትኛው የቱ ባሌ ተማ ወንድ አጠሽ ነው እዚህ መተሽ እኔም ባል የቀማሽ የኔ ከሰውጋ ተምሳስ ይብሽ እንዳይሆን እኔ እንደሆንኩ እንደው አፈር ስትገባ ድረስ የአንቺ ገጥ ተገጥ አይጠፋም። ሲጀመር እኔ ባል የለኝም አላገባውም ማለት ማለት አላገባውም። ዛዲያ አበበ ምንሽ ነው? አበበ አበበ ምን ነው? ጥያቄ እየጠየኩሽ ትስቂያለሽ? ይቅርታ አይንህት። ይቅርታው ይቆየኝና አይኒህት። አበበ ማንደፍሮ ምንሽ ነውን ያልኩሽ። አትጸግም ማለት አንቺ ነሽ። ስለኔ የም ነግሮሻ? ነገሩ እንዴት አይነግርሻ። አበበ እኮ ያቶ ማንደፍሮ ያጎቴ ልጅ ነው። ምን ያጎቴ ልጅ ነው ልጅ እኮ ነው። ወዳጆ ሳምራችሁ። አሁን ግን የት ነው ያለ? አዲስ አበባ ነበር። የዛሬ ሳምንት አውሮፓ ማለትም ጣሊያን በረራ ይሄድ እኮ። በዚህ ክፍተት ነው ዶ ሳልዳክመው እንደው ያው ሁሉን ነገር ሳልዲ እንደው ይወዱን ሳልጠይቀው ያጎቴ ልጅ እኮ ነው።

ምን አድርጌ ነው? በጣም እንደው ምን በድዬ ነው? ሙስቃ ምን በደልኩ አምላኬ? እንደው ምን አድርጌ ነው እንደው ምንእንደሁም እንዲው ስቃይ ለኔ እንዲው የጓደኞች መሳቂያ መሳለቂያ አልሆን በፍቅር ህይወትሽ እንዲው ሰው አይወጣልሽ ብሎ የረገመኝ ግን ማን ነው እናቴ ትሆን ወይስ አባቴ እንዴው ከያት ከቅድመ አያቶቼ ተረግሜ ይሆን እኔ እንጃ እንዴው ደግሞ አልበደልኳቸውም እንዴው እንዴው ግን ምን ይሁን ያጠፋሁ እንዴው ምን እንዴው ምን በድ ይሆነው ፈጣሪም ግን እንዴው ይሄን ያህል ስቃይ እንዴው የሚያወርድብኝ ማቱን ያወረደብኝ ልቤን በሰጠሁ ፍቅርን በፈለኩ ሰው ባመንኩ

የሰራኸውን እያወቅክ ምን አረኩሽ? ምን ዋሸሁሽ ስትል፣ ትንሽ ፈጣሪና አትፈራም። አንቱ ሸታም ዋሽተኛል። አንቱ ሸታም ዋሽተኛል። አንተ አታለኸኛል። ደግሞ ምኑን ሊዋሸሁሽ? እሱንም አንተ ንገረኝ። አንቱ ሸታም ዋሸኝ። አንተ አጭበርባሪ እንዴት ሆነልበል? እንዴ፣ እንዴ፣ ሰው፣ እንዴ ሰው ዝም ብለህ እየመጣህ እኔን እያታለልከኝ አረ፣ እንዴት አሰብከው በላ! አረ እንዴት አሰብከው! አረ ተይ አንቺ ሰው፣ አረ ተይ። አረ፣ እንዴት አሰብከው በላ! አረ እንዴት አሰብከው! በል እስኪ ንገረኝ፣ ንገረኝ። ምኑን ልንገርሽ? አንቺ ሰው ምን አስቸውሽ? የሰሞኑን ውስልትና አንተ ውሃ፣ ምኑን ቀጥታ። ተነስቲ ንገረኝ፣ አንተዬ። እየዘለፍሽ ነው ሴትዮ፣ ባላገው በአምጡ ጉዴና ምንድን ነው? ባልተያዘ ነገር ባትበሳጭ ጥሩ ነው። ደግሞ የስድስት ወር እርጉዝ መሆንሽን አዘንጊ። እንዲያ የተጣደፍከው በልጅ ልታስረኝ ነው አይደል? እርግዝና የሚያስረኝ መስሎ ነው ወግጅ። ምንሽ ባስተንደፋጀት እንዳትጎጂ ልቅ እክ ይውስጥ ነው ወደሃኝ ይበቃኛል። ውሸታ አታ ላይ ነህ አስመሳይ። አበበ የከተማ ሴት ወዷል ያልከኝ ለካ ለካ እኔን ለአንተ ለማድረግ ነው አይደል? ንጡህን ሰው በሐሰት ስትወነጅል የነበረ ታፍር ነው። አንተ ኮፍረትን አታውቀውም። ነውርህን እንደጌጥ የምትሸከም ነውረኛ ኮነህ፣ ነውረኛ ኮነህ አንተ አፍር መጀመሪያ ጉዳዩን ቆይ፣ ላስረዳሽ። ምኑና የምታስረዳኝ ደግሞ? ሌላ ቅጥፈት ደሞ እንደገና ልትደልለኝ ነው አይደለም? እንዴው ዝም በል አንተዬ፣ እንዴው ምንም አልሰማህም ተዚህ በኋላ እኮ